አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዓረበኛ ሚዲያ ቻናል ተከታታዮች እንሻላ የዛሬው ትምህርታችን የሚሆነው የክፍል ሰባ አምስት የዓረበኛ የእጅ ጽሑፍ ትምህርታችን ይሆናል ማለት ነው። እንሻላ ዛሬ የምንማረው ከክፍል ሰባ አራት ቀጥሎ ያለውን የምንመለከት ይሆናል ማለት ነው። ክፍል ሰባ አራት ላይ ከሃምስ እስከ ሺን ባሉት ፊደላቶች ተመልክተናል። ዛሬ ደግሞ ኢንሻአላህ ከሷድ እስከ ያ ባሉት ፊደላቶች የምንመለከት ይሆናል ማለት ነው። ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። ከዛ በፊት ለአረበኛ ሚዲያ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። እንደዚሁም ደግሞ ላይክ እና ሼር ማድረጋችሁንም አትርሱ። ጀዛኩም ኡላሁ ኸይር። ቀጥታ ወደ ትምህርታችን እንግባ። ጦይብ፣ ሲ ሲደመር ነ ሲነ ለማለት ሲነ ስጽፍ በደንብ እያያችሁ ማለት ነው። ሲ እንጽፋለን ሲ ነ ነጥቧን እዚች ጋር ነው የምናስቀምጠው፣ ከዚያ ነ ይሆናል ማለት ነው። ሲነ ብለን ስንጽፍ እንደዚህ አድርገን እንጽፋለን ማለት ነው። ጦይብ ስለዚህ፣ ስናነብም ሲ ነ ሳብ እናደርገዋለን። ሲ ነ። ጦይብ ያው ሲ አምስተኛ ፊደል ነው አደለ? ሶ ይሆናል አደለ? አንደኛው ፊደል ሶ ሱ ከዚያ ሷ እንዲ አድርገን እንጽፋለን። አለን ስለዚህ ይሄ ብቻውን ሲፃፍ ነው። ከፊት ሲቀጠልበት እንደዚህ ነው አደለ የሚጻፈው። ስለዚህ እዚህ ጋር ኑንን ስንጨምርበት እና የሚለውን ፊደል ስንጨምርበት ምን ይሆናል? እንደዚህ ይሆናል ማለት ነው። ያው ሲነ ሆነ ማለት ነው። ስለዚህ ሲነ ብለን ስንጽፍ እንደዚህ አድርገን እንጽፋለን ማለት ነው። በመቀጠል ዲ ሲደመርቀ ዲቀ ተመሳሳይ ናቸው። በነጥብ ነው የሚለያዩት። እንደዚህ እናደርግና ቀ ነው። ስለዚህ ምክንያቱም ጥይ ሲተመራ ራ ይሆናል ማለት ነው። በመቀጠል ዒይ ሲደመር ጄ፣ ዒ ጄ። እቺ ጄ ናት፣ ነጥብ እናደርግባታለን። ዒ ስንጽፍ እንዴት አድርገን ነው የምንጽፈው? ዒ አምስተኛ ፊደል ነው። ለ በአምስት ቁጥር ትክክል ያለው ማለት ነው። ዓ ይሆናል። ኡ ዒ ከዚያ አ አይች ማለት አይደል? ስለዚህ ከፊት ሲቀጠልበት ብቻውን ሲጻፍ ነው። ከፊት ሲቀጠልበት እንዴት ይሆናል? ያ እንደዚህ ይሆናል ማለት ነው። አይ ከዛ ያው ጄን ስንጨምርበት ይሄ ጄ ሲጨመርበት እንዴት ይሆናል? አይ ጀ

በበ ይሆናል። ጠይብ በመቀጠል ፊ ስደምር አ ፊአ እንላለን ማለት ነው። ፊ እቻ አድርገን እንጽፋለን። ከዚያ አ ብቻዋን የምንጽፋት አናያይዝም። ከላይ ከያኡ ላይ የምድ ምልክት ይች ምልክት እናስቀምጣለን። ስናነብም ደግሞ ፊ አ ብለን ከሌሎቹ ለየት ባለመልኩ ድምፃችን ረዘም አድርገን እናነባለን ማለት ነው። ከመሳቢያ ፊደል ከያ በመቀጠል ሃምስ ስለመጣ ማለት ነው። ጦይም በመቀጠል ቂ ሲደመር አ ቂአ እንላለን ማለት ነው። ስለዚህ አሁንም ቂ ብቻዋን እንጽፋለን ዚያ አ ያ ዋ ላይ የመድ ምልክት እናስቀምጣለን ማለት ነው። ከያ በመቀጠል ሀምዝ ስለመጣ ማለት ነው። ከመሳቢያ ፊደል ያ በመቀጠል ሀምዝ መቷል አይደል? ስለዚህ ከላይ ይህቺ ምልክት እናስቀምጥበታለን ማለት ነው። ስለዚህ ስናነብ ደግሞ ሳብ እናደርገዋለን ከሌሎቹ ለየት ባለ መልኩ ቂአ ብለን እናነባለን ማለት ነው። ይህ በመቀጠል ቲ ሲደመርሰ

ኒአ ስለዚህ እዚ ጋ እችን ምልክት እናስቀምጣለን ማለት ነው። ስለዚህ ይህ ማለት ምንድነው? ሳብ ይደረጋል ማለት ነው። ኒአ ብለን ሳብ እናደርገዋለን። ጠይብ ሂ ሲደመርበ ሂ በ ሲጽፍ በተለይ እችን ሀ ብዙዎቻችን ትኩረት እየሰጠ ነው አይደለም ማለት ነው። ስለዚህ ትኩረት መስጠት አለብን እንዴት እንደሚጻፍ ማለት ነው።

ጦይ በይህን ይመስላል፣ የዛሬው ትምህርታችን ማለት ነው እንሻላህ። ንባቡን በቀጣይ ቪዲዮ አነብላችኋለሁ ማለት ነው እንሻላ። ያልገባችሁ ነገር ካለ እንሻላ በኮሜንት ጠይቁኝ፣ እንደዚሁም በቴሌግራም ግሩፕ እንሻላ ቀጥታም እየደወላችሁ ቢሆን በቻላችሁት መጠን መጠየቅ ይቻላል ማለት ነው። በቴሌግራም በኮሜንት ያልገባችሁን ጥያቄ መጠየቅ ትችላላችሁ። ከዛ በፊት ግን እናንተ በደንብ ማጥናት ይጠበቅባቸዋል በደንብ መለማመድ ይጠበቅባችኋል። በደንብ ካጠናችሁ ከተለማመዳችሁ በጣም ቀላል ነው ማለት ነው እንሻላ፣ ቪዲዮ ሳታሳልፉ ንባቡንም ጽሁፉንም በደንብ ከተማራችሁ ትምህርቱ ግልጽ እንደሚሆንላችሁ እርግጠኛ ነኝ ማለት ነው እንሻላ። ቢሆንም ግን ያልገባችሁ ነገር ካለ ጠይቁኝ ማለት ነው እሺ። እና ይህን ይመስላል ንባቡን በቀጣይ ቪዲዮ አነብላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።